ወደት ብታከታቱ ብቻችን እንዴት ናችሁ ደላናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። በመጀመሪያም ግን ድምጼ እንደምትመለከቱት ተቀይሯል። ጉንፋን በጣም ይዞ ነበረ ሰው ድምጼ እንዳላ ተዘግቶ ነበር ማለት ይችላል። ምንም አይሰማም ነበረ። ግን አሁን ትንሽ እየተከፈተልኝ ስለሆነ ቪዲዮውን እንግዲህ ለምን አልሰራላችሁም ብዬ ነው። እንደምትመለከቱት ከቴጋ እንግዲህ መኪና ውስጥ ጽሌም እንደምናረገው በቃ መኪናውን እያሞቅን እርስ በርሳችን እየተዛዛ ግን ዛሬ ወደ ጂም ልንሄድ ወሰነናል ማለት ነው። ከዚህ በፊት ጂም ለመሄድ ሞክሬ እንግዲህ አላስገባም ብለው ወይ ደግሞ ወራዊ ካልሆነ በቀን መጠቀማችም ተብዬ ሌላው ደግሞ ጫማ እርግተሽም ደግሞ መምጣታችም እዚህ መቀየር አለብሽ ተብዬ እንግዲህ ትንሽ ተነጋክቼ ይወጥቼ ነበረ። ዛሬ ደግሞ ሌላ ቦታ አለው ማለት ነው፣ በቀን የከፈላችሁ መጠቀም ትችላላችሁ። ለአንድ ቀን አምስት መቶ ብር ማለት ነው፣ ለአንድ ሰው። ሰው በጣም ነበር ደስ ያለኝ። እንዴ ቀናዊ የሚያስፈልጋል እንጂ ወራዊ የማይፈልግ ሰው ቢኖርስ? በዛ ላይ ደግሞ ያው እቃችን እንዳለ ሰብስበን መተን፣ እንግዲህ ጅሙን መጠቀም ጀመረናል ማለት ነው ወይ ደግሞ እንድንጠቀም ተፈቅዶልን ገብተናል ማለት ነው። በውስጡ የተለያዩ ማሽኖች ነበሩ፣ ግን እኔ አብዛኛውን ጊዜ የምጠቀማቸው ማሽኖች ትንሽ አልነበሩም፣ ግን ደግሞ ያው ባሉት እንግዲህ ሰርተናል ማለት ይቻላል። በመጀመሪያም ሁሌም እንደማሟሙቀው አሟሙቄ ነበረ እና ያው ጂሙን ደግሞ በጠዋት ስለመጣንበት ነው መሰለኝ ብዙም ሰው አልነበረም። ለምን እንደሆነ አላውቅም። አብዛኛውን ጊዜ ጠዋት ጠዋት ያው ሰው ከሚሄዱ በፊት ጂም ይገባል ብዬ ስለማስብ ብዙ ሰው ነበር ኤክስፔክት ያደረግኩት ግን ያው ብዙ ሰው አልነበረም፣ ዊች ሚንስ ለእኛም አሪፍ ነበር ቢከዝ ቪዲዮ ለመቀረጽ። አብዛኛዎቹ ሰዎች አብሶ ኢትዮጵያ ውስጥ ፈቃደኛም ስለማይሆኑ ደስም ስለማይላቸው አብዛኞቹ ቤቶች ደግሞ ቪዲዮውን ለመቅረጽ ደግሞ ፈቃደኛም ስለማይሆኑ ትንሽ ሳይግቸው የነበረ ግን ያው እንደምንም ብዬ እንግዲህ ለእናንተ ይሄን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ቪዲዮ እንደምትወዱት ተስፋ አለኝ። ውስጡ በጣም አሪፍ አሪፍ የሆኑ ነገሮች ታዩበታላችሁ ብዬ አስባለሁ። እዚህ ጂም የገባ ነው እንግዲህ እኔና ጓደኞች የቴ የሆነ ነበረ ሰው እነሱ ቪዲዮ ውስጥ አታዩአቸው፣ ግን እኔ ቪዲዮ ትመለከቱኛላችሁ ማለት ነው። እኔ እናቴ ቪዲዮን አብረን እንቀጥለዋለን። ሰው እዚያ እንግዲህ ሁሌም እንደማደርገው በመጀመሪያ የጂም ሳረግ ወይ አማሙቃለው አላማሞኩ ከሆንኩ ማለት ነው በእግሬ ምናምን ነገር ብዙ መንገድ ከተጓዝኩ። ግን አክቹዋሊ አልጠቀምም ይሄን ማሮጫ ወይ መሮጫ ማለት ነው። ከዛ ከማማኩ በኋላ ወደ አስር ደቂቃ ወም ነገር ከማማኩ በኋላ ትንሽ ወደ በረት ሄዳለሁ ማለት ነው። አብዛኛው ጊዜ መስራት መወደው፣ አንድ የእግር፣ ሁለት የዳሌ፣ ሶስት ደግሞ የትከሻ በጣም መስራት መወዳቸው ስፖርቶች ይሄ ነው። ከዛ ከሰራም በኋላ እንግዲህ ትንሽ ቦክስ ነበረ። ቦክስ ደግሞ በጣም ነው የምወደው ሰው፣ ተቧከስን ምናልን። ከዛ ሁሉ ጂም በኋላ ደግሞ የምግብ በላ ማለት ነው መኪና ውስጥ አዘን። በጣም ደስ የሚል ምግብ ነበረ፣ በጣም የሚጣፍጥ ምግብ ነበረ ብታይ። ከዛ እንደጨረስን ደግሞ እራሳችን እንደገና ተጣጣጥበን እዛው ነበር ሻወር የወሰድነው ጂም ውስጥ። ከዛ ልብስ ቀይረን ደግሞ ሌላም መጨረሳቸው መሰራቸው ጉዳዮች ነበሩኝ። እሱን ጨራርሼ ከጨረስን በኋላ በአቅራቢያችን ኩሪፍቱ ነበረ ሰው ለምን ኩሪፍቱን ጎብኘት አርግተናል በጣም ብለን እንግዲህ በማታ ኩሪፍቱ ሄድን ማለት ነው። በእግር በማታክ ስትሄዱ ያለው ስሜት አጠይቁኝ። እንዴት አባቱን እንደሚያምር አጠይቁኝ። እና በጣም ነው የሚያምረው፣ በጣም በጣም በጣም ማለት ነው። በጣም ሰፊ ነው፣ ጭር ያለ ነው። በቃ የሚሰጣችሁ ስሜት አጠይቁኝ። ብቻ ሀገሯን ሙሉ ለሙሉ ማየት ትችላላችሁ፣ ምክንያቱም ተራራ ላይ ስለሆነ እንትኑ ኩሪፍቱ የተቀመጠው እንዳለ ይታያቸዋል፣ ከስር ማለት ነው። ሰው ሹራቤን ለብሼ ምክንያቱም ብርድ ስላለ በማታ በጣም ደስ የሚል ወክ ነበር። እዚህ ያደረግ ነው ሰው በጣም ደስ ይላል። ብቻ ከዛ በኋላ ወደ ከተማ ወጣ እንደገና እራት ለመግዛት ነበር እዚ ወጣ ነው ሰው። ሳያቸው እንዳለ ሀገሪቱ ተለውጠዋል። ላይት በላይት ሆኗል። ሰው ለምን አልቀርጽላችሁም ብዬ ትንሽ መቅረጽ ጀመርኩ ማለት ነው። ግን በጣም ሰፊ ሆኗል ሀገሩ፣ እንደ ድሮ አይደለም። መንገዱ እንዳለ ተስፋፍቷል ከመጠን በላይ የመኪናም የእግረኛም። ለማካበር ሳይሆን ያየሁትን ነው የምናገረው። በጣም ከመጠን በላይ ሰፍቶብኛል እና ወክ በልተን እራትን በልተን እንግዲህ ገባም ማለት ነው። በንጋታው ደግሞ ቡላ ቀርቦልናል በጣም ቡላ። እንዴት ደግሞ ጠይቁኝ፣ ለመስራት በጣም ከባድ ነው። ለእኔ ግን ቡላ በጣም በጣም ነው የምወደው፣ በጣም ነው የሚጣፍጠው ሰው ዋው! ብቻ ከዛ በላይ ያሉትን እንግዲህ ቪዲዮዎች ተመልከቱት። እንደምትወዱ ተስፋ አይ አይከንት፣ መኪና ስናሞቅ እንግዲህ አብረኛ ምን እንሞቃለን፣ ካልሞቀን አንወጣም። አዎ ፀሐዩ ግን ስታምሪ አይ

ዛሬ ጉዳይ እንገላለን። ከባድ ጉዳይ ነው እንገላለን። ከባድ ሰው ዛሬ ጉዳይ እንፈጽማለን። ከዛ በኋላ እንገናኛለን። ናችሁናችሚወደትግተትቻችን ደህና ናችሁ ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ሄዱ ተመልሰን መተናል። ይሄ መሪ ለምን ዝም አልሽ ሰው። ዛሬ ለማንኛውም ከኢሴ ጋር ፎቶ ሹቲንግ ይኖረኛል ሰው። ያ ፎቶ ሹቲንግ እንግዲህ እንደዚህ አምሮቤም መጥቻለሁ። ቱ ቱ ቱ እያላችሁ እና ፎቶ ሹቲንግ ከእኔ አብራችሁ ትነሳላችሁ ማለት ነው በዚህ በአዲስ አበባ ከተማ ወይኔ ፀጉር የቀጣለ ስትሬት ሆነ ከርሊ አድርጌው እንደዚህ መሆን ነበረበት አልነበረበትም። ግን ያው የአየሩ ተለውጧል። አሁን ዝናብ መዝነብ ጀምሯል። ምናምን ሰው በዚህ በዝናብ እንዴት እንደሚያነሳኝ አላቅም። ፀሐይ ነበር የወጣ ነው። አሁን ግን ዝናብ ተለውጧል። ያ ሁለት ይል ዘምብለው ማለት ነው። በቀምስ ሁለቴ እና እንግዲህ ፍሎግ አብረን እንሳይራለን እንሳይራለን። ልብስ አምጥተናል። ለጊዜው የለበስኩት ጥቁር በጥቁር ነው። ኖ ጥቁር በሲልቨር ቀሚስ ነው ክሮፕ ለብሻ አላቅም። ባይ ዘ ወይ ሮክ ማለት ነው። ቀሚስ ግን ዛሬ ለብሰናል። ከዛ አብረንናለን። ሰው ቪዲዮ ከተመቻችሁ በላይ ከሳውቁ ማለት ነው። ባይ። እዚህ ጋ እንግዲህ እንደነገርኳችሁ ቪዲዮን ጀምር ያለው ማለት ነው። መንገድ ላይ ማለት ነው እንደዚህ አይነት ነገር መስራት ላይክ የራሳችሁን ቪዲዮ መስራት በጣም ነው የሚከብደው። ኢትዮጵያ ውስጥ አብሶ ሲሪየስ ሆናችሁ መስራት በጣም ነው የሚከብደው። መንገደኛው በቃ እዛ ጋር ያሉ ሰዎች ምናምን እ ሲያስቁኝ ነበር። እኔ ደግሞ ዝም ብዬ መሳቅ ነው ስራዬ ና ምንም ሲሪየስ ሆኜ ልቀረጽለት አልቻልኩም። በዛ ላይ ዝናቡ ሊዘንብ ነበረ። ቶሎ ቶሎ ቀራርጸን እንግባ ተባብለን በቃ አስሬ አስሬ ስስቅበት ስስቅበት ቢከዝ የሚሰጡት ኮመንት፣ አላፊ አላፊ ሰዎቹ የሚሰጡት ኮመንት እኔ ዝም ብሎ ነው የሚያስቀኝና ምንም ሲሪየስ ሊያሰሩኝ አልቻሉም ነበረ ብቻ በዚህም ሆነ በዛ አሪፍ ቪዲዮ ሰርቻለሁ እያንዳንዱን ቪዲዮ ደግሞ ኤዲት አድርጌ ቲክታኪ ላይ ታገኙታላችሁ ሰው አንድ ቪዲዮ ለቅ ያለው በዚህ ሰዓት እንደምትመለከቱት ወክ ሳረግ ነበረ ፖስት ሳረግ ነበረ በቃ ቅብጥብጥ ስል ነበር መንገድ ላይ መስሜ ጥጦ ነው ማለት ነው እና ፎቅ ላይ ያሉት ሰዎች ራሱ ሲያዩ ነበር የሚቀርጹ ሰዎች ራሱ ነበሩ ቆመው ራሱ ማለት ነው እየቀረጸኝ እና በዚህ አጋጣሚ የተቀረጽኩት ቪዲዮ ካለ ማለት ነው ላኩልኝ ወይ ሜንሽን አድርጉኝ። ሳታስፈቅዱ የሚቀርጹ ሰዎች ግን አይ፣ ለማንኛውም ስቀልዳችሁ ነው። ብቻ ለማንኛውም የተለያዩ ሰፈር ነበር የተቀረጽኩት። እዚህ ብቻ ነበር የተቀረጽኩት ሰው በመኪና ሄደን ሌላ ቦታ የማታም ቀረጻ ነበረ። ሌላ ደግሞ በተለያየ ልብስ ነበር የተቀረጽኩት ሰው። በጣም አሪፍ ጊዜ ነበረ። ብቻ እዚህ ጋር ደግሞ ያጋጠመኝ ነገር ወክ አርጊ ተብዬ እናንተ መኪናዎቹ ዜብራ ላይ ወክ ሊያስደርጉኝ ነው፣ ሊገጩኝ ትንሽ ነው የቀራቸው በቃ ኦልሞስት ገሽታዊ ነበር። እና እኔ ትንሽ ያልገባኝ ነገር ኢትዮጵያ ውስጥ ላይ ዜብራ ትርጉሙ እንደሆነ እኔ ግራ ሲገባኝ ድረስ ዜብራ ላይ ማንም ሰው አይሰማችሁም አይሰማችሁም። እና ደካ ስትነዱ ብቻ ሳይሆን እግረኛም ስትሆኑ ያለው ችግር በጣም የከፋ ነው። እዚ ረ በጣም የከበደኝ ፖሊሶቹ ነበሩ። ቢካዝ መቅረጽ አትችሉም ተብለን፣ እኔ ደግሞ ያው እንዴ እንደዚህ ለብሼ እንደዚህ አምሮብኝ እንዴት አልቀረጽም ብዬ ስላቸው ትንሽ ወዳቸው ባባና ተቀረጹ እሺ ችግር የለም አሉና፣ እንጂ ምንም መቀረጽ አይቻልም። ራሱ ትንሽ ሀገሪቷ ውስጥ ምንም አክቹሊ መቅረጽም አትችሉም፣ ካሜራ የዛችሁ ፍቃድ ከሌላችሁ ና በጣም ከባድ ነው። ለምን እንደሆነ ባላቅም ግን ያው እኛ መቅረጻችን እንግዲህ ቀጥለን ነበረ ለሌላ ነገር ወይ ለሌላ አላማ አልቀረጽንም። ጃስ ለራሳችን የቀረጽ ነው ሰው ለምን እንደተከለከልን ባናቅም ግን ያው አለማው ደግሞ ምንም መጥፎ ነገር ስላልሆነ ብቻ ቀረጣችን እናካሄደናል ማለት ነው። ቪዲዮ እንግዲህ እንደተመቻችሁ ተስፋ አድርጋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ እንግዲህ ቸር ሰንብቱ እያልኩ ሰነበታቸዋለው። ፒስ አውት።